ብሬ ለመሆኑ ኢየሱስ ክርስቶስና ማርያም በቃና ዘገሊላ ሰርግ ላይ ምንድን ነው ያወሩት? ማለቴ እሷ የጠየቀችውና እሱ የመለሰላት መልስ አልገናኝልህ አለ። አንተ ምን የሚገናኝልህ ነገር አለ ደግሞ? ምን ተባባሉ? አይደለም ሉክ አሁን እሷ የጠየቀችው እና እሱ የመለሰላት ትንሽ ኦድ ሆኗል እና ኦድ የሆነ መልስ ነው የሚመልሰው እና የሆነ ኮድ ያወሩ ይመስላል። እና የሆነ ሞቲቭ አላት እሷ ከጥያቄዋ ጀርባ፣ እሱ ደግሞ ያ ሞቲቭ ገብቶታል። ስለዚህ ለዛ ሞቲቭ ይመስለኛል መልስ እየሰጣት ያለው እንጂ ነገሩ ስለ ወይን ጠጅ አይደለም ያወሩት። እስቲ በደንብ እንየው። በሦስተኛውም ቀን በቃና በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። እሺ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። በቃ አሁን ይሁን። በቃ የወይን ጠጅ እኮ የላቸውም አለችው። ከዛስ የሱ መልስ ነው አሁን የሚገርመው። የሱ መልስ የወይን ጠጅ እኮ የላቸውም ከሚለው ጋራ አልገናኝልህልኝ። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም ማለት። ዋት ከአንቺ ጋራ ምን አለኝ ጊዜ ገና አልደረሰም። ጥያቄው የፈጠረብኝ አንደኛ ከአንቺ ጋር ምን አለኝ ወይም አንቺ ከኔ ጋር ምን አለሽ? አንዳንድ የእንግሊዝኛ ትርጉሞችን ቶሎ ቶሎ እናያለን። አዲሱ መደበኛ ትርጉም ላይ እንደዚህ ነው የሚለው። አንቺ ሴት ሆይ ምን አርግ ትይኛለሽ ጊዜ ገና አልደረሰም አላት። ኦኬ። ሌላው ደግሞ ምናልባት ኤንይቪዩ ላይ እንደዚህ ይላል፣ ዋይ ዲዩ ኢንቮልቭ ሚ ማይ ታይም ሀዝ ናት የት ካም። እና ለምንድን ነው ኢንቮልቭ እንዳደርግ ምታደርግኝ ይላታል። ሌላኛው ደግሞ ትርጉም ላይ ደግሞ ኤምስቢ ላይ ደግሞ

ዋ ዱ ዩ ሃቭ ኢን ኮመን። ይህ ነው ኮመን ሴንስ የምንለው ነገር። አላረል አንተም አለህ፣ እኔም አለኝ፣ የሆነ ሁሉም ሰው ያለው ግን፣ እዚህ ጋራ ኢየሱስ እኔና አንቺ ኮመን የሚያደርገን ነገር ምን አለ ይላታል። እንደም እዚኛው ትርጉም ላይ ማለት ነው ኮመን በአጭሩ ሊቪ ቱ ሚ ኦ ማይ ታይም ወይ ቱ አክት በቅንፍ ማለት ነው ማይ ታይም በቅንፍ ሆዋር ቱ አክት ሃዝ ኖት የት ካ እና እኔን አንቺን ኮመን የሚያደርገን ነገር አለ። በአጭሩ ቲስ ኖት ዮር ቢዝነስ ማለት ነው። ምኑ ምኑ ውሃውን ወደ ወይን ጠጅ መቀየሩ? ኧረ አይመስለኝም። እሷ ያለችው ያለችው ነገር ሌላ ነው። አሁን የእሷን ለእሷ ሞቲቭ ነው የመለሰላት አሁን ጊዜ ገና አልደረሰም ማለት ውሃውን ወደ ወይን ጠጅ ለመቀየር ጊዜ ገና አልደረሰም። ከሆነ በቃ ጊዜ አልደረሰም ተነስቶ ውሃውን ወደ ወይን ጠጅ መቀየር አያስፈልገውማ። በቃ ለምን ጊዜው ገና አልደረሰም? ታዲያ ለምን ነው ጊዜ ገና አልደረሰም የሚለው ከተባለ እሷ ላለችው ለሞቲቭዋ ነው መልስ የመለሰላት ማለት ነው። ኦኬ፣ አሁን የእሷን ሞቲቭ እኒ የእሷ ሞቲቭ ምንድን ነው ከተባለ በጣም ቀላል ነው። ምንድን ነው እንግዲህ መልአኩ ገብርኤል መጥቶ ምንድን ነው ያላት እንግዲህ አንድ ሰላሳ ላይ እንደዚህ ይላል። መልአኩም እንደዚህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል እ በያዕቆብ ቤት ላይም ለዘላለም ይነግሳል፣ ለመንግሥቱ መጨረሻ የለውም። ማርያምም ወንድ ስለማላቅ ይህ እንዴት ይሆናል? አለችው። መልአኩ መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ከአንቺ ደግሞ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤት፣ እሷ ደግሞ በእርጅናዋ ወንድ ልጸነሰች፣ ለእርሷ መካን ትባል ለነበረች የስድስተኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለችው። ምንድን ነው እዚህ ጋር ያላት ኢንፎርሜሽን ሰጥቷታል ማለት ነው። ምንድን ነው ኦኬ። ትይዋለሽ ታላቅ ይሆናል የልዑልም ልጅ ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሳል። ለመንግስቱ መ ይሄ ሁሉ ነገር በልቧ ታኖረው ነበረ እና ኢየሱስ ተወለደ፣ አደገ። አምስት ዓመት ወፍ የለም፣ አስር ዓመት የለም፣ 11 ዓመት የለም። 12ኛው ዓመት ላይ ትንሽ የፍንጭ ሰጠና መጽሐፍ ቅዱስ ትንሽ በቤተ መቅደስ ተገኝቶ ከነዛ ከህግ አዋቂዎች ጋር ትንሽ ያወራ ነበር ይለንና 13ኛው ዓመት ላይ ጠፍት 14 የለም፣ 20 የለም። ማርያም ግን በልቧ ትጠብቀው ነበር። አረ 25 የለም። ኢየሱስ ከቤት አይወጣም በቃ። ቁጭ ብታየው የለም። ቀላል እንዳይመስላችሁ። ማርያም መልአኩ የነገራትን ነገር በልቧ ነው እንዳታወጣው። እንዴት? ማን ያምናታል? በድንጋይ ቀጥቅጠው ነው የሚገሏት። እና ይህን ሁሉ ዓመት ይህን ሁሉ ነገር በልቧ የምጠበቀው ነበረ። 25 ዓመት የለም፣ ወፍ የለም፣ ኧረ 26 የለም፣ 28 የለም። ሰላሳው ላይ ነው ገና ነገሩ። በቃ እንደምንም ብሎ ሰርግ ቤት ተገኙና አሁን ማርያም እያለችው ወዳለችው ነገር እንመጣለን። አሁን ማርያም እያለችው ብዙዎቻችን እንደሚመስለን የወይኑ ማለቅ ጉዳዩ ሆኖ እነዚህ ሰካራሞች ሲሰክሩ የነበሩ ሰዎች አሁንም እሱን ለግተው ለግተው እንዲሰክሩ አይደለም። ያ ወይን ጠጁ እኮ ከተለወጠ በኋላ ማንም አላወቀም ነበር። ጠጅ አሳላፊ ወስዶ ቀመሰውና ዋዋዋው በቃ ይህንን ያለው እንደ ኖርማሊ ሰዎች መልካሙን ወይም ጥሩን ወይን መጀመሪያ ያቀርቡና ሰዎቹ ከሰከሩ በኋላ የሚያሰክር ነው ወይኑ ራሱ። ማለት ሰዎቹ ከሰከሩ በኋላ ግን መናኛውን ያቀርባሉ። አንተ ግን ጥሩን ወይን እስካሁን ድረስ አቆይተሃል ያለው እና አባወት በቃ ስለመስከር ነው ስለመጠጣት ነው እሷ ጉዳዩ አይደለም። ይሄ እሷ እያለችው ያለችው ኢየሱስን ይህን ሁሉ ሰላሳ ዓመት በልቧ መልአኩ የነገራትን ስጠብቀው የነበረው ነገር አሁን ሰርግ ቤት ነው፣ ህዝብ ተሰብስቧል። ምንድነው ባጭሩ ሜዳው ይኸው፣ ፈረሱም ይኸው። በል ተነሳና አሳያቸው ነው፣ ራስን ግለጥ ነው። ተዚላችሁ እንደሆነ ወንድሞቹም ሁሉ እንደዛ ይሉት ነበረ። ለምንድነው ራስን ማትገልጠው ምናምን ነገር ሁሉ ይሉት ነበር። መጽሐፍ ቅዱስ እንደውም ሲናገር እዚህ ጋር ወንድሞቹ እንኳን አያምኑበትም ይላል። አያምኑበትም ነበር ይላል እና ቤት ውስጥ የተወለዱት ከዮሴፍ እና ከማርያም የተወለዱት ራሳቸው እንኳን አያምኑበትም ነበር ይላል እና እነሱ ራሱ ቤት ውስጥ ወጋ ያደርጉት ነበረ። ለምንድነው ራስን ማትገልጠው ምናምን ብለው ማለት ነውና። ማርያምም እዚህ ጋር በቃ እንዴ 30 ዓመት ሆኖታልና፣ እና መቼ ነው ይሄ ነገር ነገርዬው ራሱ አፍተር ኦል ይሆናል ወይ ነው የእሷ እንዴ ኮንሰርን። እና በቃ ስታዩ ህዝቡ አለ እሱ አለ ወይም ጠጁ አልቋል፣ በል ተነሳ እናሳያቸው ማንነትህን፣ በቃ ራስን ግለጥ አይነት ነገር አለችው ማለት ነው። ኢየሱስ ለዚህኛው ሞቲቭ ነው መልስ የሰጣት ግዜ ገና አልደረሰም ያላት። አሁን አንቺ ለምትዩ ይሄ ራስህን ግለጥ አሳያቸው ምናምን ነገር ለምትዩ ነገር ለሱ ጊዜ ገና አልደረሰም አላለችውም፣ ከአፏኳ አልወጣም። ግን ለሞቲቫ ሞቲቫ እሱ ስለነበረ ለእሱኛው ነው መልስ የሰጣት። ጊዜ ገና አልደረሰም የሚገጥመው ከሱ ጋር ነው እንጂ ውሃውን ወደ ወይን ጠጅ ከመለወጥ ጋር አይደለም። ውሃውን ወደ ወይን ጠጅ ከመለወጥ ጋር ከሆነ ጊዜ ገና አልደረሰም የሚለው በቃ ጊዜው ገና አልደረሰም ተነስቶ አይለውጠውም ነበር። ስለዚህ ኢየሱስ የሰጠው መልስ ለማርያም ሞቲቭ ነው እንጂ ለተናገረችው ነገር አይደለም። ለሱ ጊዜ ገና አልደረሰም እና ደግሞ ይሄ ጉዳይ ከእኔና አንቺ ጋር ምን የሚያገናኘው ነገር አለ? ምን ኮመን የሆነ ነገር አለን? ኦኬ ራሴንም መግለጥም ከሆነ የኔ ቢዝነስ ነው እንጂ የአንቺ ቢዝነስ አይደለም። ለሱ ደግሞ ገና ጊዜ አልደረሰም አላትና ተነስቶ ግን ውሃውን ወደ ወይን ጠጅ ይለወጠላቸው ስት እሱ የእሱ እንትን አይደለም ማለት ነው። ኦራይት ስለዚህ ኢየሱስና ማርያም ያወሩት ነገር፣ ኢየሱስ የመለሰው መልስ ለእሷ ሞቲቭ ነው። ኢቨን የወይን ጠጁ ከተለወጠ በኋላ ማለት ነው አሳዳሪው የወይን ጠጅ የሆነው ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቅም። በቃ ኢየሱስ እንዲታወቅ አልፈለገም። ማርያም እንዳለችው ራሱን ገልጦ መሲሁ ምናምን ነገር እንዲሉት አልፈለገም። ኖ ኖ ኖ ራሱን እንደዚህ መግለጥ አልፈለገም። ማርያም ደግሞ ግለጥ ነው እያለች ያለችው ኖ ኖ ለሱ ጊዜ ገና አልደረሰም ነው ያላት ማለት ነው።